ኒና ስለ ስፒድ ለሰኒ እህት ዓላማውን ለምን እዚያ ቤት እንደመጣ ምን እያደረገ እንዳለ የነገራትን ሚስጥሩ ሁሉ ዘርግፋ ነገረች። ስፒድ በቁጥጥር ስር ውሏል። ሰኒ ከጠፋችበት ጊዜ ጀምሮ ተጠርጣሪ ናት ተብላ የታሰረችው ሲሆን በዋስ ተፈታለች። በሰኒ መጥፋት ምህሩ እጅጉን ተጨንቃ ነበር። በዛብህ የጽናትን አባት ስለሚስቱ የምታውቀው ነገር ጽናት አለ። በእርግጠኝነት ጽናትን ጠይቋት ሲል ተማጸንም። ሰላም ሰላም! የተወደዳችሁ የተከበራችሁ የዚህ ቻናል ቤተሰቦች፣ በመላው ምድር ጫፍ ለምትገኙ ለሰው ዘር በሙሉ ሰላም እንዲበዛላችሁ ምኞቴ ነው። ጤናችሁ፣ ደስታችሁ በእጥፍ ድርብ ይብዛ። እንኳን ወደዚህ ቻናል በደህና መጣችሁ። በዚህ ቪዲዮ ያዘጋጀውት የጽናት ድራማ ነው። እነሆ ቪዲዮውን እስከ ፍጻሜ እንድታዩት አክብሮታዊ ግብዣይ ነው። በዛብህ በብርቄ መጥፋት ተጠርጣሪ ናቸው ብሎ ያሰበውን ሲነጋገሩም ከጀርባቸው ሆኖ በጭምጭምታ የሰማው ዴቭና ጽናትን አጥብቆ እየተከታተላቸው ነበር። ፕላስ ደግሞ አባትየውን የጽናትን አባት አቻክሎ ጠርቶ ጽናት በእርግጠኝነት ስለ ብርቄ የምታውቀው ነገር አለ፣ ጠይቁልኝ ሲል ተማጸናቸው። የጽናት አባት ግን በልጃቸው በጽናት የሚተማመኑ ስለሆኑ እሷ የምታውቀው ነገር ካለ ያው እሳቸውም እንደሚያውቁ ስለሆነ ምንም የምታውቀው ነገር የለም ብለው በእርግጠኝነት ሲመልሱለት ነበር። እሱ ግን አለ፣ እኔ ሰምቻለሁ፣ ታውቃለች። እናም እርሶ ቢጠይቋት ትመልስላቸዋለች፣ ትነግሮታለች። ለእኔ ስለማትነግረኝ ነው የምማጸኖት ሲል እንግዲህ ጸባዩን አለ ሳልሶ መጥቶ ቤት ድረስ ጠይቃቸው ነበር። እንግዲህ የጽናት አባትም ሁልጊዜ ከእኛ ራስ ማትወርዶት ለምንድን ነው ሁልጊዜ አትከታተሉን፣ እኛ የሰላም ሰው ነን፣ እናንተ ግን በነገር ትከታተሉን አላችሁ ሲሉ እጅግም ተናደው ነበር። ምክንያቱም ምንም እሳቸው የሚያውቁት ነገር የለም ስለ ብርቄ መጥፋት፣ የት መሆን። ጽናትም ቢሆን የብርቄ መጥፋት ውስጥ እጇ ምንም የለበትም፣ ምንም የምታውቀው ነገር አልነበረም። በኋላ ነው ያው የሰማችው እዛ አዲስ አበባ መሆኑን መሆኗን። ሆኖም ደግሞ ብርቄ እዛ አዲስ አበባ እነሱ ቤት በመሆኗም እጅግ ተናዳ ተጨንቃለች። ምክንያቱም በዛብህ ያው ነገረኛ ሰው ስለሆነ ጠምዝዞ እነሱን ነገር ውስጥ ስለሚከት፣ በተለይ በአባቷ ላይ ምንም አይነት ነገር እንዲመጣ ስለማትፈልግ በተደጋጋሚ እሱ ነገር እየፈለገ ከነሱ እራስ ላይ ስላልወረደ፣ አሁን ደግሞ በኒና ምክንያት ይህ ነገር መሆኑ እጅግ አበሳጭቷት ተቆጥታትም ነበር። ኒና ግን የሰራችው ስራ መልካም መስሎ ስለታያት፣ በእርግጥም ያደረገችው ለብርቄ ያደረገችው ነገር መልካም ነው። ሆኖም ግን እነ ጽናትን ደግሞ ነገረኛ የሚያሰኝ ነው። እንግዲህ እነሱን ነገር ውስጥ የሚከት ነው፣ የእነሱ እጅ አለበት የሚያሰኝ ነው። ራሷን ችላ አስጠፍታት ወይ፣ ከዛ ቤት ከነ ኪራ ቤት አርቃ ሌላ ቦታ ብታደርጋት እነሱ አይመለከታቸውም፣ ምንም ሊያስጨንቃቸውም አይችልም ነበር። ነገር ግን እሳ ከዚህ አሸሽታ ያው እነ ኪራ ቤት ስለሆነ ያለችው ይህንን በዛብህ ከሰማ እንግዲህ እነሱን አይለቃቸው። ምክንያቱም ሚስቱ ናት የገዛ ሚስቱ የሰማኒያ ሚስቱ ናት። ያው ኒና አዝና አላት ነው ለእሷ ተጨንቃ ተጠባ ነው ሁሉ ጊዜ መደብደብ እንግዲህ ቀለቧ ሆኖ ራሷንም ልታጠፋ ስትል ብዙ ተጨንቃ እያለ አይታት ነው ራርታላት፣ አሽሽታ እዛ ያው ስራ ትገቢያለች ብላ ነው። እናም ስራም አልገባችም እነ ኪራ ቤት ሰነባብታለች። በዚህም ኪራ ደግሞ ተናዷል። ለምን አመጣሻት ሲል ብሎም እንግዲህ እንደተመለከት ነው በባለፈው ክፍል የስራ ምንድነው እንቋጫለን ምናምን የሚል ማስታወቂያ ለጥፈው ኪራን ይበልጡኑ አስቆጥተውት ነበር። የሰኒ እህት በሰኒ መጥፋት እጅጉን ተጨንቃ ጭንቀቷ እየጨመረ እየጨመረ በመምጣቱ ምንም ፍንጭም ያገኘች ባለመሆኑ እንግዲህ የምትጠረጥረው አሁን ላይ እስፒዱን ሆኗል። ሲጀመር ጽዮንን ነበር፣ ጽዮንንም አሳስራ ነበር። ነገር ግን በምንም ፍንጭ የተገኘ ነገር ስለሌለ እንግዲህ እለት እለት የእህቷን ድምፅ መስማት ጉጉቷ ነው፣ እህቷን ማግኘት እንዲሁ። ነገር ግን ምንም ያገኘችው ነገር ስለሌለ እንዲሁም ደግሞ በሰኒም ጓደኞችም ተናዳለች። ምክንያቱም እንደሷ ተጨንቆ ተጠቦ ስለ ሰኒ የፈለገ ማንም የለም እንግዲህ የሰኒ እህት ራኬብን ይረዳት ያለው የሚረዳት ከእሷ ጋር ጭንቀቷንም የሚጋራ ያለው እንደው አንዱ ቅዱስ ነው። ከዛም በመቀጠል ደግሞ ምህሩም ስለ ሰኒ መጥፋት እጅግ አሳስቧታል አስጨንቋታልም። ምክንያቱም ለእኔ የፈጥኖ ደራሽ እሷ ናት፣ አንድ ነገር ሲሆን የምትደርስልኝ እሷ ናት። እንዲሁም ደግሞ ናሆም ለስራ በሄደ ጊዜም ከሷ ጋር ነበረች እሷን ብላ እንግዲህ ብዙ ነገር ምስዋት የምትከፍል ናት። ለእሷን ብቻ ሳይሆን ለጓደኞቿ በሙሉ ሟች ናት፣ ፈጥኖ ደራሽ ናት። እንግዲህ ለእሷ ግን የደረሰ እየተቆረቆረ የፈለጋት የለም። በዚህም የሰኒ እጅጉን ተናዳለች፣ ቅርም ተሰኝታለች። ምክንያቱም ሰኒ ለሰው እንዲ እንዳይደለች ስለምታውቅ። ሆኖም ግን አሁን ላይ እንግዲህ ልቧ የጠረጠረው ያ ስፒድን በመሆኑ ስለ ስፒድ ደግሞ ለመጠየቅ ክያን አቻኩላ ጠርታት ስለ ስፒድ የምታውቂው ነገር ካለ ስትል ጠይቃት ነበር። ክያ ግን ያው ምንም የምታውቀው ነገር የለም፣ ግን እሷም እንዲሁ ትጠረጥረዋለች። የስፒድ ሁኔታ አላማራትም። ሁኔታው ሁሉ ግር የሚያሰኝ ነው። ጥያቄ የሚፈጥርባት ነው። እናም በግልጽ የምታውቀው ነገር ስለሌለ የኒና ዘመድ ስለሆነ እሷን ብትጠይቂ ይበልጥ መረጃ ታገኛለች ስትላት እንግዲህ ተያይዘው ወደ እነኪራ ቤት ሄደው ነበር። በዛም ኒናን አግኝታ ቀጥታ ስለ ስፒድ ንገርኝ፣ የምታውቂውን ዘመድሽ ነው አይደል ብላ ስትጠይቃት ኒና ግን በጦ ሴሱ ዘመዴ አይደለም፣ በጭራሽ አላውቀውም ስትል እንግዲህ ከዚህ በፊት የሆነ ነገር አምልጧት እንኳን ብትናገር እውነት አምልጧት ከአፏ እንኳን ቢወጣ መለስ ብላ ደግሞ አስቀይሳ በውሸት ለ ለመሸፋፈን ትሞክራለች። አሁን ላይ ግን ጉዳዩን እንግዲህ እሷም ይፋ እንዲወጣ ፈልጋለች። እንግዲህ ብዙ ጊዜ እየፈራች ወይ ኪያን ወይ ደግሞ ሰኒን አንድ ነገር አደርጋቸዋለሁ ብትናገሪ ብሏት ነበር እናም ሚስጥሩን የ ስፒድ ተልኮን እዛ ቤት ለምን እንደመጣ ለዛ ቤት ምን እንደሆነ አጠቃላይ ሚስጥሩን ዓላማውን የመጣበትን ጭምር ዘግዝኮ ስለነገራት ያን ዓላማ እንዲያሳካ እንደውም እሷ እንድትተባበረው ከተባበረችው ደግሞ ጥቅም እንደምታገኝ በዛ ሁሉ መቶባት ነበር። እሷ ግን በክፉ ቀን የዋሉልኝን እነ ፅናትን አሳልፌ አልሰጥም፣ የእኔ ምንም ጥቅም ቢሆን ይቅር እንጂ እኔ በነሱ ላይ ምንም ነገር አላደርግም ስትል እንግዲህ ብዙ ሲያሰቃያት ሲመታትም ሚስጥርን አውጥታ አሳልፋ አልሰጠችም የሚፈልገውንም ነገር አልሰጠችም ነገር ግን በዚህ ሂደት ላይ ያው የእሱ ጩኸት እና ቁጣ ምቱ ሲበዛባት ያው ሸሽታ ክፍል አገር መሄዷን የምናስታውሰው ነው እዛም የመሄዷን ምክንያት ያው ሚስጥሩን ካወጣች ኪያንና ሰኒን አንድ ነገር ነው ማድረጋቸው ገድላቸዋለሁ ስላለ እነሱን ከሚገል ወይ እኔ ብጠፋ ብላ እንግዲህ ነገሩም የሚበርድ መስሏት ነው። ያው ስትመለስም የሰኒ መታገትን ማለትም የሰኒ መጥፋትን ስለሰማች ሰኒ ከጠፋች እንደቆየ ስለሰማች እንግዲያውስ ይህንን ሚስጥር ለምን ደብቃለሁ ስትል አፍረጥርጣ ለሰኒ እህት ነግራት ነበር። የሰኒም እህት እንግዲህ እየነገረቻት ያው ስፒድም ደርሶ ነበር። አፈፋርጎ ኒናን ይዟት ገብቶ ነበር። ኒናም እንግዲህ አንዴ ልትነግራት ስለጀመረች የሰኒ እህትም መስማት ስለጀመረች አንድ ሚስጥር ኒና ጋር እንዳለ ስላወቀች ያው አግኝታት እንደገና አጥብቃ ጠይቃት ኒና ያለውን እውነታ ዘርዝራ የስፒድን አላማ፣ ዘመዷ እንዳልሆነ፣ የምታውቀው ሰው እንዳይደለ፣ እዛ ቤት ለምን እንደመጣ አላማውን ሁሉ ነግራት ነበር በእርግጥም ኒና የሰኒን መታገት ምንም የምታውቀው ነገር የለም ግን ያው ልቧ የሚጠረጥረው አንድና አንድ ስፒድ ነው ስለሆነም እውነት ይውጣ ከዚህም በኋላ አልታግስም ብለዋለች እሱ ራሱ ደርሶ እንትን ባላሳት ከዚህ በኋላ አንድ ነገር አልደብቅም እውነቱን እናገራለሁ ብላ ነበር እንዳለችውም ተናግራ እንግዲህ እሱ በቁጥጥር ስር ውሏል በቀጣይ ክፍል ምን ይፈጠር ይሆን ስፒድ እንግዲህ ባሰበበት መንገድ ያው የሚፈልገውን ነገር ማግኘት እስካሁን አልቻለም። ያው ሰኒን ቢያግታትም፣ ሰኒ ታግታ ብትቆይም፣ ሰኒ በሱ ቁጥጥር ስር ብትውልም የሚፈልገውን ነገር አሳልፋ አልሰጠችም። ያውም የሰኒ መልካምነት፣ ለጓደኞቿ ያላት የፍቅር ጥግ በጣም የሚገርም ነው። እንግዲህ ኒና እዛ ወረቀት ነገር አለ የሆነ በኢንቨሎፕ የታሸገ ነገር አለ። ያንን ውሰጂና አስቀምጪ ስትላት ያንን እየወሰደች እያለ ያው ስፒድ ደርሶ አምጪ የኔ ነው ብሎ ባላት ሰዓት ሁኔታው ስላላማራት አልሰጥህም አለችው፣ እና ያው ወሰደች። በዛ የተነሳ ነው እንግዲህ ሰኒን አግቶ እስካሁን ያንን ወረቀት አምጪ በሚል ያሰነበታት ማለት ነው። ሰኒም ያ ወረቀት ምን እንደሆነ ምንም የምታውቀው ነገር የለም። እንደውም ልትሰጠውም ነበር፣ ሁኔታው ስላላማራት ገናም ስታየው ራሱ ስላልወደደችው አልሰጥህም ብላ ገግማ እንግዲህ እነ ምህሩ ቤት ሄዳ ነበር። ያንንም ወረቀት እነ ምህሩ ቤት እረስታ መውጣቷ እንግዲህ በጀ። ባይሆን ኖሮ እዛው ያገኘው ነበር፣ በስፒድ እጅ ውስጥ ይገባ ነበር። እንግዲህ ያም ወረቀት የቤቱ የነኪራ ቤት ካርታ እንደሆነ ነው። ሆኖም ስፒድ እንደ ፉከራው በእጁ ሊያስገባ አልቻለም። ሰኒ እንግዲህ ህይወቴ ይለፍ እንጂ አሳልፌ አልሰጥም፣ ምንም አታመጣም እያለች ነው። እዛ በታገተችበትም አልፈራቻቸውም። በተለይ የስፒድ ጓደኛው አንዱም አብሯት በሚቆይ ሰዓት ያው እሱም ከስፒድ የተሻለ የሚራራ ሰው በመሆኑ የሚያስፈልገውንም እየሰጣት አንዳንዴም እየፈታትም እንደዛ በዛ ሂደትም ያው እዛው ታግታ ብትቆይም ከስፒድ የተሻለ የሚራራ ሰው ነው። ስፒድ ግን ዛሬ ለእኔ ተዋት አወጣጣታለሁ ሲል እንግዲህ አንድ ሌሊት እሱ ሊቆይ አብሯት ፈልጎ ነበር። ካልሆነ እገድላታለሁም እያለ ነበር እንደዛቸው። እንግዲህ ሰኒን አንድ ነገር ያደርጋት ይሆን? ቢያደርጋት አንድም ነገር እንግዲህ አያገኝም፣ የሚፈልገውን ነገር ሊያገኝ አይችልም። እሷን በህይወት አቆይቶ አሰቃይቶ ባለው ሂደት ነው የሚፈልገውን ነገር አሳልፋ እንድሰጥ የሚፈልገው እሷ ደግሞ ያን ከማድረግ እንግዲህ ሞቴን መርጣለሁ ብላለች። እናም እንግዲህ በአጠቃላይ በዚህ ሁኔታ ውስጥ እያለ እንግዲህ የስፒድ ሚስጥር ወጥቷል። በአጠቃላይ ያው በቁጥጥር ስር ውሏል። በቀጣይ ምን ይፈጠር ይሆን የሚለውን በጉጉት የምንጠብቀው ነው። እንግዲህ ይህንን ሁሉ ጽናት እዛ ባለችበት ምንም የሰማችው ነገር የለም። እሷን አሁን እያስጨነቀ ያለው የብርቄ መጥፋት እና የብርቄ እዛ አዲስ አበባ እነሱ ቤት መሆን ነው ያንንም በዛብህ ከሰማ ምን ያደርጋል የሚለው ነገር ነው እጅግ ያስጨነቃትና እረፍት የነሳት እናም በአጠቃላይ እንግዲህ በዚህ ክፍል የቃኘ ነው ይህንን ይመስላል ስለተከታተላችሁ ከልብ አመሰግናለሁ በያላችሁበት ደህና ሁኑልን ሰላም ቆዩ መልካም